እስር ቤት አስወረወራት! ቅድስቴ ከባድ ወንጀል ሰራች። በስተ መጨረሻ ቅድስቴ በሚያሳዝንና በሚያስደነግጥ ሁኔታ ምሳሌን ቅንጭላቷን ብላ አፍርጣ ጣለቻት። በኳስ ያሳዝናል። ብሩኬ ብሩኬ፣ እውነት አንቺን ለስድስት ዓመታት የቤቴ አገልጋይ ሆነሽ እንዴት አብረሽኝ እየበላሽ እየጠጣሽ ልጅን ትገያለሽ? በጣም አሳፋሪና በጣም የማትረቢነሽ ብሎ በሚያሳዝን ሁኔታ ፖሊሶቹን ጠርቶ አሳ አፋፍሶ እስር ቤት ከተታት። ቅድስቴ ጸጸትና እንዲሁም ደግሞ የልብ ስብራት ደረሰባት። እባክህን ጋሼ፣ እኔ በፍጹም እንደዚህ አይነት ሴት አይደለሁም፣ እባክህ በስህተት ነው እያለች ብትማጸንም እንኳ ነገር ግን ብሩክ አንቺ ነሽ ልጄን የገደልሻት ሆም ብለሽ አንቺ ነሽ አንቺ አረመኔ ነሽ! እንዴት የእውነት ካንችስ ማህሌት ትሻላለች በማለት ማህሌት ምን ገጠባት። በስተ መጨረሻ ማህሌት አብዳና ጨልላ ጎዳና ላይ ወጣች፣ ሁሉንም ነገር አጣች። ኢፍራታ አውጥታ ጣለቻት። አንቺ ጥቅመኛ ለከስ፣ እስከዛሬ እንድወርቅልሽ ነበር የፈለክሽው ስወድቅ እንዴት አውጥተሽ ትጥይኛለሽ ብላ ከኢፍራታ ጋር ትንንቅ ያዘች። ኢፍራታም እኔ የማደርገው ነገር ምንም ነገር የለኝ ከዚህ በኋላ ከፈለግሽም ብሩክን ይቅርታ ጠይቂውና አብረሽ ትዳርሽን እዛው ማስቀጠል ትችያለሽ። ካልሆነ ግን እዚች ጉድጓድ የምታክል ቤት በፍጹም እኔ እናንቺ አብረን መኖር አንችልም ይህ ሁሉ የራስሽ ጥፈት ጥፋት ነው ብላ ክህደት ፈጸመችባት። የእውነት ልብ ይሰብራል። ኤፍራታ፣ እንደዚ አይነት ሰው መሆንሽን የምር የምር በጣም ገራሚና እንደው ትንግርት ነው። በሌላ በኩል በሚያሳዝንና እንዲሁም በሚያስደስት ሁኔታ እንግዲህ ዳጣና ሞገሴ ቤስት ፍሬንድ ሆነው የዳጣየን ቤተሰቦች ሊፈልጉ ነው። ዳጣ ግን አንድ ነገር አስታውስ፣ ሞገስ አላቸው እሱም እውነት ለመናገር እኔ እማቃት እናቴን ብቻ ነው እንጂ በፍጹም ሌሎቹን አላውቃቸውም። እናቴም እኮ ምናልባት እስከዛሬ ሙታ ይሆናል። ለምንድ ነው የተቀበረ ነገር ጉድጓድ ቆፍረህ አወጣለሁ የምትለው? ብላ ከሞገስ ጋር ትንሽ ተነጫነጨች። እሱም ደግሞ ከዚህ በኋላ እኮ እኔ ሀብቴንም ንብረቴንም ፍቅረኛዬንም ሁሉ ነገሬን አጥቻለሁ። ስለዚህ እንደው ዝም ብዬ የመንደር ድንጋይ ከማጠፈጥፍ ያንችን ቤተሰብ አፈላልገን መድረሻውን ብናቅ ይሻላል ለእኔም ደግሞ ስራ ትፈጥሪልኛለሽ ብሎ አላት። ቆይ ግን አንቺ እውነት እኔ ምንም ነገር የለኝም እንዴት ነው እለለው ላይ የምትመጩው እና እህት እንዲሁም ጓደኛ ለመሆን እኔን እንደዚህ የፈለግሽኝ ብሎ ሲላት፣ ተሰማኛለህ ሙጎ አለችው። እኔ እውነት ለመናገር በፍቅር እንጂ የእውነት በጥቅም የምቀርበው ይመስለኛል? ይመስልሃል? በዛ ላይ እኮ እኔ የእውነቴን ነው የምልህ። ሲርበኛ ጉሰሃኝ ሳጣ ሰጥተኸኝ ነበር እና ዛሬ ገና ለገና ምንም የለህም ብዬ እንድርቅህ ነው? አረኔ የአራዳ ልጅ ነኝ እባክህ። የአራዳ ልጅ ደግሞ እንደዚህ አያደርግም። ስለዚህ ሙጎ ሁሉም ነገር ይስተካከላል በጊዜና በሰዓቱ አለችው። ሞገስ እውነት ለመናገር በጣም ያሳዝናል። አሁንም ሉላን ገሎሽ ሆኖይ ምን አድርጎሽ ሆኖይ፣ የእውነት ልጅስ ለማስወለድ አስቦ የሆነ ወይንስ ብቻውን ገሎ ቀብሮሽ ሆኖይ እያለ እራሱን በራሱ እያስታወሰና እንዴት አንድ ወንድ ልጅ ፍቅረኛውንና ሚስቱን መጠበቅ ያቅተዋል? አሁን አንተ ወንድ ነሆይ? እያለ ማበድና መጨለል ነው የቀረው። ብሩኬ ብሩኬ በስተመጨረሻ እንግዲህ በሚያሳዝን ሁኔታ ደስታው ወደ ሀዘኑ ግልብጥብጥ ያለበት ብርሃኑ ወደ ጨለማው የተደበላለቀበት ትናንትና ነው። እሱም በሚያሳዝን ሁኔታ ሁሉንም ነገር ጨርሶ ከመጣ በኋላ ግን እቤት ያልጠበቀው ነገር ገጠመው። ቅድስቴ አሁን ምን ብዬ ልመልስለት ነው? አሁን ለጋሼ እንደው ምንድነው የማደርገው? ምነው በቀረብኝ ሁሉንም ነገር በቀረብኝ እያለች ሮሮዋን ቀጠለች። ሰላም፣ ሰላም ውድና እየተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዝና ዝና ጉናው ጉራውን እየቸረቸረ ሉላ በመስኮት እያየች እኔ ምልሽ ቆይ አንቺ ልጅ ግን ከሀብት ሀብት ከቤት ቤት ጂ ፕላስር እየኖርሽ እንዴት ነው ያንን ምስኪን የምታስታውሽው እስኪ ንገሪኝ ከእኔ ምን አተሽ ነው እኔ እኮ ቆፍጠን ያልኩኝ ጀግና እንዲሁም ደግሞ ሀብታም ነኝ አረተ ግዴለሽም ተይ አሁን ያን መናጢ ደሃ እንደው መፈለግሽ አያሳዝንም እያለ አላት እሷም ደግሞ ትሰማኛለህ? ቢያንስ እሱ ጋር ክብርና ፍቅር የሚባል ነገር አለ። የእውነት አንተ ግን ለእኔ ፍቅርና ክብር አለ? ተው እባክህ ዝና። እስኪ እኔ ምን አድርጌሽ ነው ታዲያ የማታፈቅሪኝ? እኔ እኮ መጀመሪያውኑ ሆኑ ጥንቱንም አንተን አላፈቅርህም። አየህ፣ ፍቅር ማለት እኮ ያፈቀሩትን ሰው የራስ ማድረግ ሳይሆን ያፈቃፍቅረውን በሌላ ሲደሰቱ ነው። እና አንተ የእውነት የምታፈቅረኝ ቢሆን አንተ ከሞገስ ጋር ትተወኝ ነበረ። አየህ እሱ ግን ምንም ቢሆን እንኳ እንደዛ ከድቼው እንደዛ ቢበሳጭብኝም ቢናደድብኝም እራሱንም እንኳ ቢጥል ብቻ ግን አሁንም ድረስ አለ። እናም ደግሞ ሳየው ለየት ያለ ስሜት ይሰማኛል ብላ አንጨረጨረችው። ሁለተኛ ትደግሚውና፣ እውነት ነው የምልሽ ያንን አፍቃሪሽን ገድዬ እጄን ለመንግስት እሰጣለሁኝ ብሎ ሲል ባደረከው ጥሩ ነበር፣ አንተ እስር ቤት ትወረወር ነበር እያለች ሉላዬ ብቻዋን ማሟረት ጀመረች። ማህሌት ማህሌት፣ ዝናን እንዴት እንደዚህ ታደርገኛለህ? ምን አይነቱ ጨካኝና አረመኔ ሰው ነህ ግን ብላ ስትለው፣ ምን ፈለክሽ ደግሞ ምን አደረኩሽ? ብሎ ሲላት፣ እህ ሁሉንም ነገር አጣሁኝ አንተም ብዬ አንተ ናምኜ አንተ፣ ቆይ ለምን እንደዚህ ታደርጋለህ? ብላ ስትለው ትሰሚኛለሽ? አንቺ እኮ ነሽ ጥፋተኛ አይቱ ምክንያቱም ያኔ ቂጥሽን በቢላዋ የወጋችሽን አመጣሁልሽ። እራስሽ ለቀብሻር ቤቱን ደግሞ እኔ እንደሆንክ ያሳገድኩት አትርሽ። አንቺ ያርሽኝም በሙሉ አድርጊያለሁ ግን በራስሽ ዘላልነት ዘላልነትና እንዝላልነት ነው ያጣሽው እንጂ በእኔ በዝና አይደለም። ከዚህ በኋላ ደግሞ አታስፈልግኝም በማን ብር እንደሆነ የምትንቀሳቀሽውም አትርሽ። ስለዚህ ምንም ይሁን ምን ደግሞ ቤቱን የእኔ ወንድም ነው የገዛው ብሎ ለትንሽ ደቂቃ ደስታዋን አጮቤ አስረገጣት። ለኢፍራታ አሂዳ ነገሯን አንቀራቅራ በጣም ደስ ብሎኛል፣ ተነጭራሹም እኔ እኮ ዝናን በጣም ነው ማምነው፣ እናም ደግሞ ሳይወደኛ አይቀርም ብላ ስትል፣ ምን ማለት ነው መውደድ? ኧረ ተይ አንቺ ልጅ አንዴ በፊትም ሞገስ ይወደኛል፣ በኔ ፍቅር ወርቋል ስትይ ነበር። ታይ ግደለሽም ታይ፣ እያለች ትንሽ ሳይቆይ ብሩኬ የደወለና ትሰምኛለሽ እንዴ ምንድን ነው መተ ብቻ ይቅርታ ልጠይቀኝ ባልሆነ አሁኑ ግን እውነቴ ነው ምልህ አደባባዩ ጋር ሳይሆን እዚህ እቤት የመታህ ነው ይቅርታና እንዲሁም ደግሞ ና ልጅ ትታከም እያልክ የምታናዝለው ብላ ወሬዋን ሳትጨርስ ትሰምኛለሽ ያንን ዝና የሚባለው ያንቺ ግብራበርን ወንድሙን ዶ ህዶ እንዲያስተዛዝነው ነገር እኔ ሁሉንም ነገር ሽጫ አለሁ ብሎ ልቧን አቆሰለ። ከዛ ማህሌት በሪታና እንዲሁም ደግሞ በጩኸት ቤቱን አቀለጠችው። ኤፍራታ ከመደንገጧ አንጻር ምንድን ነው የተፈጠረው ነገር እስኪ ንገሪኝ እባክሽን እያለች ማባበል ጀመረች። እሷም ደግሞ ብሩክ ቤቱንና መኪናውን ሽጦ ምሳሌን ሊያሳክም ነው። ምን እህቴ? አዎ እንግዲህ ሆነ። ወይኔ ጉዴ! የሚያሳዝነው ነገር ምሳሌ መታከሟ ብቻ ሳይሆን ያቺ ውረንጦ የሆነች ልጅ ቅድስት ብሩኬ የማግባቱ ነው ብላ ኢፍራታ ደግሞ ታቀጣጥለዋለች እሳቱን። ውድ አቀጣጣይ ካታሊስት ማለት ልክ እንደ ኢፍራታ ነው። ኢፍራታም እንደዛ ስትል እባክሽ እስከ ዛሬ እያንቺን ወሬ እየሰማሁ ሁሉንም ነገር አጥቻለሁ። እና ታዲያ አሁን ምን ልትሆኝ ነው? ምን ማለት ነው? በቃ ያለሽ አማራጭ ብሩክን ሂዴሽ እምባ ደም እያለቀሽ ይቅርታ መጠየቅ ነው። ምን እንግዲህ ይሄ ነው ያለሽ አማራጭ። እስኪ ንገሪኝ ሌላ ምን አማራጭ አለሽ? አረ ተግደለሽ ምተይ እያለች ማናዘሏን ቀጠለች። እኔማ አላደርገውም እና ወደ ዝና ጋ እደውላለው ስትል፣ ዝና ጋ ስታጮህለት ዝና በፍጹም ስል ካላነሳላት አለ። ከዛን የብስ በቃ እንደውም በረኪና መጠጣት ያለብኝ ያኔ ነው እንጂ አሁን አይደለም። ወደ ቤተሰቦቼ እንዳልሄድ ቤተሰቦቼ አንቅረው ተፍተውኛል በቪዲዮ ምክንያት እና ምንድ ነው የማደርገው እያለች ውዝ ግብግቧ ወጥቷል። ኢፍራታም በቃ ከዚህ በኋላ ያለሽ አማራጭ ይቅርታ ጠይቀሽ መኖር ነው ስትል በፍጹም እንደዛማ አላደርግም እኔ ብሩክንና ሞገስን ሳልቀብራቸው እኔ በፍጹም መጀመሪያ አልወርቅም ብላ ብትዝትም አልተሳካላትም። በሌላ በኩል ዳጣና ቅድስቴ ምሳሌን እየተንከባከቡ ባሉበት ሰዓት ቅድስቴ እያለች ዝም ብላ ስትጮህ፣ እባክሽ ዳጣ ደግሞ እባክሽ አትጩኺ። ቆይ አንቺ ተጨንቀሽ የእውነት ምን አመጣሽ? እያለች ብታስተዛዝናትም፣ እንደው ታድለሽ፣ አንቺ ግን ምን አይነት ተፈጥሮ ቢሰጥሽ ነው ምንም የማይመስልሽ? እስኪ ተመልከቻት፣ ዝም ብላ እኮ ተኝታ ቀረች። እስኪ ተመልከቻት ሁለ ነገሯ እኮ አቅቷል። ብላ ስትል፣ ትሰሚኛለሽ? ዶክተሩ 24 ሰዓት እስከሚሆናት ድረስ ጠብቁ ብሏል። አሁን ዋናው እና አሳሳቢው ነገር በአንድ ወር ውስጥ ካልተከመ ምሳሌ መሞቷ ነው። ይህንን ነው ለብሩክ መናገር ያለብን። እረ ባክሽ እኔ እሳ በኳስ ብዬ ጭንቅላቷን የፈጠፈጥኩትን እንዴት ነው የምናገረው? ተረጋጊ፣ እኔ እሱን እናገርልሻለሁ ብላ ብሩኬ፣ ቆይ ምን ሆናችሁ ነው ስልክ የማታነሱት እያለ በእርግጎ ሲመጣ የማይሆን ነገር አየ። እሱም አለቀሰ። ልጄ በስተመጨረሻ ስንቱን ተፋጅቼ ስንት ስቃይ አይቼ አምጥቻለሁኝ ነይን ተነሽ ቢላትም ምሳሌ ግን ልትነሳ ፍቃደኛ አይደለችም። እናም ዶክተሩ ምንም እንኳ አትሆንም እያለ ቢልም፣ ነገር ግን እሷ በጣም አሳሳቢ ሁኔታና ጭንቅና መከራ ውስጥ ናት። ብሩኬም በቃ ከዚህ በኋላ ያለኝ አማራጭ ራሴ ማጥፋት ነው ልጄንና አደራ የምበላሁ እያለ ያዙ ይልቀቁኝ ቢልም፣ በሌላ በኩል ቅድስቴም ተው ብትለው፣ ዳጣም ተው ብትለው ግራ ገባት። ዳጣ እንግዲህ ወደ ሞጎስ ደውላ ችግር ተፈጥሯል ብላ ስትለው የምን ችግር ነው? ምክንያቱም ገንዘቡን ከላክልን በኋላ አሳክመናት፣ ነገር ግን በፍጹም ልትነቃ ፍቃደኛ አይደለችም፣ አልነቃችም። እባክህ የሆነ ነገር አድርግ ብላ ብትለውም። ሞገስ እየጠጣ ስለነበረ ታይኝ ባክሽ የኔ ህይወት ጨልሞ፣ አሁን እኔ ለሰው ብርሃን እሰጣለሁ ብለሽ ነው እንደ ወደኔ የምትደውይው በማለት ስልኩን ዘጋባት። ከዛ ዳጣ የምትሆነው ቅጡ ጠፋት። ተወዲያ ብትለው፣ ተወዲ ብትለው ምንም ነገር እየተሳካላት አይደለም። የእውነት የብሩክ ነገር እጅጉን ያሳዝናል። ደስታ አትደሰት ያለው ሰውዬ ሁሌ እዘን መከራና ስቃይ በአንተ ላይ ይውረድብህ ያለ ይመስል። ግን የእውነት ማህሌት የእጇን በማገኘቷ እስኪ ማን ነው ደስ ያለው? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ቁጭ አድርጉልኝ። በሌላ በኩል እንግዲህ እንደምንም ብላ ምሳሌ መንቃት አለባት። የነብሩኬ ሀዘንና መከራ ይበቃል። ማህሌት ደግሞ ጎዳና ላይ እንደወጣች በዛው መታሰር አለባት። ለክፍ ለሰራችው ወንጀል የእጇን ማግኘት አለባት። ውድ የዙዙነት ሚዲያ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።